ወንጌልን ኢየሱስ ክርስቶስን ጌታና መዳንት አድርጎ የተቀበለ ሁሉ እርሱ ለሰው ልጆች ኃጢአት እንደ ሞተ እና በሶስተኛው ቀን እግዚአብሔር በሚሰጠው መነሳት በመንፈስ ቅዱስ ኃይል ከሞታን እንደተነሳ ለሰው ልጆች ኃጢአት ይቀርታ ደሙን እንዳፈሰሰ የመሰከረ ሁሉ የተቀበለውን ደህንነቱን የተቀበለውን መዳንን ለሌላ ሰው ሁሉ መመስከር አለበት። የጌታ ጸጋና ሰላም ይብዛላችሁ። ከዚህ በፊት በነበሩ ጊዜያት አራት ቪዲዮችን ወንጌልን በተመለከተ ሰርቼ ነበር። ክፍል አንድ ላይ ወንጌል ምንድነው የሚል ሲሆን፣ በክፍል ሁለት ወንጌል ስለምን ይናገራል፣ ክፍል ሶስት ላይ የወንጌል አንኳር መልእክት ምንድነው የሚል ሲሆን ክፍል አራት ላይ የወንጌል ትኩረት ሀሳቡ ምንድነው በሚል ሀሳብ ነበረ። ዛሬ ደግሞ ወንጌልን ማን መመስከር አለበት በሚለው ዙሪያ አንዳንድ ሀሳቦችን ከመጽሐፍ ቅዱስ አያዣ አነሳለሁ እና ጌታ ኢየሱስ ማቴዎስ ወንጌል ሶሪ ማርቆስ ወንጌል ምዕራፍ 14 ቁጥር 15 ላይ በምንመለከትበት ጊዜ እንደዚህ የሚል ቃል ስናገር እናገኛለን። ወደ ዓለም ሁሉ ሄዶ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ እየተጠመቀ ይድናል ያለበት ትልቅ ተልዕኮ አለ ማለት ነው። ስለዚህ ይህ ተልዕኮ አምነው ጌታ ኢየሱስን አምነው በስሙ የተጠመቁትን የዳኖትን የዘላለምን ህይወት ያገኙትን ሁሉንም የሚመለከታል ማለት ነው። አንደኛ ጴጥሮስ ላይ ያወረው ጴጥሮስ ምዕራፍ ሁለት ቁጥር ዘጠኝና አስር ላይ የምናገርበት ድንቅ ቃል አለ። ከድቅድቅ ጨለማ ወደሚደነቅ ብርሃኑ የጠራችሁን የእርሱን በጎነት እንድትናገሩ የተመረጠ ህዝብ ናቸው ይላል። ይህ ማለት የቤተ ክርስቲያን ሙሉ ጊዜ አገልጋዮችን፣ ወንገላውያንን፣ መጋቢያንን ብቻ የሚመለከት ሳይሆን ያመነ በክርስቶስ ኢየሱስ ደሙ የነፃ ህዝብን ሁሉንም የሚመለከት ነው ማለት ነው። ሮሜ ምዕራፍ 10 ቁጥር 14 እስከ ሰባት ባለው ክፍል እንደዚህ የሚል ቃል አለ። እንግዲህ ያላመኑበትን እንዴት አድርገው ይጠሩታል? ባልሰሙትስ እንዴት ያምናሉ? ያለ ሰባኪስ እንዴት ይሰማሉ? መልካሙን የምስራች የሚያወሩ እግሮቻቸው እንዴት ያማሩ ናቸው! ተብሎ እንደተጻፈ ካልተላኩ እንዴት ይሰብካሉ? ነገር ግን ሁሉም ለምስራቹ ቃል አልታዘዙም። ኢሳያስ ጌታ ሆይ ምስክርነታችንን ማናመነ ብሏልና፣ እንግዲህ እምነት ከመስማት መስማትም ከእግዚአብሔር ቃል ነው፣ ያለ ሐዋርያው ጳውሎስ የሚናገርበት ሐሳብ አለ። ስለዚህ ወንጌልን የመመስከር ስራ ያመነ ሰው የሁሉም ሰው ድርሻ ማለት ነው። እንግዲህ ሄዱና አሕዛብን በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ያዘዙትን አድርጓል። ጌታ ኢየሱስ ኮፒ ሊንክ እያደረጋችሁ ለብዙዎች አደርሱ። ተባረኩ።